መሰረት ለኢንተርቪው ፍቃደኛ ስለሆንሽ በጣም እናመሰግናለን። ከናንጂንግ መስሎኝ የተገናኘ ነው። እንደው ስለ ውድድሩ ጥቂት እንበል፣ እንዴት ነበረ ናንጂንግ? ውድድሩ ምን ይመስላል? እንግዲህ ዘንድሮ ናንጂንግ ለሀያ ሁለተኛ ጊዜ ነው የተደረገው ወርልድ ሻምፒዮንሺፕ። እንደው በዘንድሮው ዓለም ሻምፒዮና እንግዲህ በጣም በርከት ያሉ አትሌቶችን አሳትፈናል። ከሌላው ጊዜ በተለየ ብዙ ዋይልድ ካርዶችንም የማግኘቱ እድል አግኝተናል። እንግዲህ በውድድሩ ላይ እንዳየነው ከሞላ ጎደል በጣም ጥሩ ውጤት ያየንበት ነው። በተለይ ስምንት መቶ ሜትር ጽጌ ድጉማን በጣም የምንጠብቃት የነበረቻት ሴት ናት። በነበረባት እንግዲህ አንዳንድ ህመሞችም ሌላም ችግሮች ሊኖር ይችላሉ። ውድድሩን ያው በስድስተኝነት አጠናቃለች። እንዳያችሁት በሬው አረጋዊ፣ ፍሬወይኒ፣ ጉዳፍ ጸጋዬ በተለይ ደግሞ በስምንት መቶ ሜትር ሁለተኛ የወጣችዋ የመጀመሪያዋ ኢንዶር ነው። ኢንተርናሽናል ውድድርም የመጀመሪያዋ ነው። ትልቅ ውጤት ያየንበትና ለወደፊት ኢትዮጵያ በትልልቅ መድረኮችን የምታስጠራ አትሌት ስላገኘን በጣም ተደስቻለሁ። ከኦሎምፒክ ስብራት ያገገሙበት ነበር፣ አንዳንድ አትሌቶች በተለይ ጉዳት፣ ኦሎምፒክ የነበራት መጥፎ ውጤት አሁን የተካሰበት የኦሎምፒክ መጥፎ ትውስታዋን አሁን ያደሰችበት ነበረ። ውድድሩን ስታይ፣ እነዚህን አትሌቶች እልሃቸውን ስታይ እንደምን ተሰማች? እንግዲህ በዚህ የዓለም ሻምፒዮና ላይ በጣም ትልቅ ነገርን እኛ ሰርተናል። አትሌቶቹ በጣም በጥሩ ሁኔታ ተዘጋጅተው እንዲሄዱ ምርጫውንም በትክክለኛ መንገድ ምርጫ እንዲደረግ አድርገናል። አትሌቶችንም በተለያየ ኢቨንት ላይ የተለያየ ውጤት እንዲያመጡ ሁሉንም በየችሎታቸው እና ወርቅ ሊያመጡ በሚችለው ኢቨንት ላይ እንዲሮጡ አድርገን እሱንም ስኬታማ ሆነናል። እንግዲህ ጉዳፍ ጸጋይ ያው በኦሎምፒክ ላይ እንደሚታወቀው ውጤት አላመጣችም። በዚህ ውድድር ላይ ደግሞ በጣም በሚያስደንቅና በሚያስገርም ሁኔታ የወርል ሻምፒዮኑን ሪከርድ በመስበር ውድድሯን አሸንፋለች። ፍሬወይኒ ደግሞ ያው ከነበረችበት ፓሪስ ኦሎምፒክ አገግማ ትሬኒንጓን ሰርታ በዚህ ውድድር ላይ ያሳየችው ብቃት በእውነት ለመናገር በጣም የሚያስመሰግንና ለወደፊት ባለው ወርልድ ሻምፒዮንሺፕ ላይም ትልቅ ተስፋ የጣልንበት ውድድር ነው። የመጀመሪያ የስራ አስፈጻሚያችሁ ውድድርና የመጀመሪያ ተሳርፏችሁ ነው። ጥሩ ውጤት ነው። ከአለም ሶስተኛ፣ ከአፍሪካ አንደኛ ነታችሁ እንደ ስራ አስፈጻሚ፣ እንደ አዲስ አመራር እንደሰማችሁ። ለእኔ በተለይ እንዶርን ለረጅም ዓመት ስለሮጥኩኝ ተወዳዳሪዎቹ በብቃት እንደሚሮጡ እርግጠኛ ነበርኩኝ። በተለይ ጉዳ ፍሬወይኒ በሪሁን አረጋዊ ከውድድር ሁሉ አስቀርተን ነው እዚህ ውድድር ላይ እንዲገባ ያደረግ ናቸው። ስለዚህ እኔ እንደ አዲስ ስራ አስፈጻሚ በጣም ተደስቻለሁ። ለወደፊት ደግሞ በጣም ተስፋ የሆነ ነገርም ስላየንበት እንዲም ሆኖ ግን በጣም መስራት እንዳለብን እና አትሌቶቹ በጣም የተለያዩ ችግር አለባቸው። በተለየ ማዘውተሪያ ቦታ ካለምንም ማዘውተሪያ ቦታ ነው አትሌቶቹ እየሰለጠኑ ያሉት። እንዳየኸው ከሆነ ውድድር ላይ አብዛኛው አትሌቶቻችን የስፒድ ችግር ይታይባቸዋል። ያም ደግሞ የማዘውተሪያ ቦታ በቂ ስለሌለ በአሸዋ እና በተለያየ ሜዳ ላይ ነው አትሌቶቹ አብዛኛው የሚሰሩት። የትራክ ውድድር ደግሞ የበለጠውን ትሬኒንግ የምታደርገው በትራክ ላይ ነው። እኛ ሀገር ላይ ደግሞ እሱ አሁን ያለችው አንድ ትራክ ናት። እሱም ተበጣጥሷት ብሎ አትሌቶቹ ልምምድ ማድረግ በማይችሉበት ደረጃ ላይ ነው ያለ። እንግዲህ እንዲህ አይነት ችግሮችን ካስተካከልን በዓለም ሻምፒዮናው ላይ ጥሩ ውጤት እናመጣለን ብዬ አስባለሁ።